በመንገዴ መንገዴን አስጥለሽ የወሰድሽ የማላውቀው መንገዴ አስጀምርሽ ጨረቃ ኑኒድ ወደ ላይ እንጓዝና በሰማይ ወተን እንምጣ ጨረቃ ላይ ያ መልካችን ሁሉም ነገር በነበረበት መች ቆያል ነበረ ተብሎ ያልፋል። የሚያክምን እንዳሻ መብረር ከቻልክ ብረር ሰውን አስከትለክ ምድራችን ከሌሎች ፕላኔት ለእኛ የተመቸች ምድር ለሰው ልጅ የተመረጠች። በመንገዴ መንገዴን አስጥለሽ የወሰድሽኝ የማላቀው መንገድ ያስጀመርሽኝ ያንቺን ለምጄ የኔውን አስተውሽኝ የኔም በአንቺ ቀየርኩኝ፣ ጉዞ ከአንቺ ጋር ጀመርኩኝ። መተሽ በመንገዴ ይዘሽኝ ሄደሽ አንቺን ስከተልሽ መንገዴን አስጥለሽ ያንቺን ስከተል የለሽም። ወዴት ነሽ? ከወሰድሽኝ በኋላ የማላቀው ቦታ ካስለመድሽኝ በኋላ ሳቅና ጨዋታ፣ ወዴት ጠፋሽ በፍቅርሽ ስረታ? መንገዴን ትቼ ከሄድኩኝ በኋላ በማላቀው ስፍራ እንደዚህ ልጉላላ፣ ካለሽበት መጥተሽ ቶሎ በይ መላ። መንገዴን አስጥለሽ እንዳስለመድሽ፣ የማላቀው ቦታ እንደወሰድሽኝ፣ ሌላ ሰው አላቅም። ነይ አዘልቅኝ ካንቺ ጋራ ጉዞ በቃ ለምጃለው ከጀመሩ ኋላ መጨረስ ነው የሚያምረው። በመንገዴ መተሽ መጥፋትሽ ምንድን ነው ጨረቃ? ኑኒድ ወደ ላይ እንጓዝ እናንዣብብ በሰማይ ወተን እንምጣ ጨረቃ ላይ። እናንተ ካልፈለጋችሁ፣ ጨረቃን ማየት ካላማራችሁ እኔ አይቼ ልምጣላችሁ። ውበቷ በጣም ማርኮኛል። እሷን መጎብኘት አምሮኛል። አልቀርም ሂጄ ሳላያት ሂጄ እመጣለሁ አይቻት ቀርቤ አጠገቧ ያላትን ውበት ምን መቅረብ ብቻ ውስጧ ገብቼ እመለሳለሁ ሁሉን ጎብኝቼ። በሉ እናንተ ቅሩ፣ እኔ ሄዳለሁ። ጨረቃን አይቼ እመለሳለሁ። ውበቷ ከርቀት እንዲህ የማረከኝ እቺ ጨረቃንማ ማየት አለብኝ። ልንገርሽኔ አንቺ ጨረቃ አገኝሻለሁ፣ እላይ ወጥቼ አይሻለሁ። ግን የኔ ነገር በጤናይ ነው እንዲህ ማስበው፣ ምን ሁኜ ነው ምድር ላይ መኖር የከበደኝ፣ ጨረቃን መጎብኘት ደግሞ አማረኝ። ያ መልካችን፣ ሁሉም ነገር በነበረበት መች ይቆያል? ነበረ ተብሎ ያልፋል። የሰው ውበት መልኩም ይቀየራል፣ ሳይታሰብ ይሸሻል። ተፈጥሮ የሰጠው ጸጋው በብዙ ምክንያት ነው የሚያጣው። ሲያጣ ሲቸግረው፣ ሲታመም ጤናውን ሲያጣው፣ ወይም በእድሜ ሲታደለው፣ የሚያምር ውበት የነበረው ሳይታወቅ ነው የሚቀየረው የልጅነት የሚያምረው ውበታችን ወዴት ሄዶ ይሆን ያ መልካችን? ያ መልካችን የሚያምረው ውበታችን ምን ወሰደው? ትንሽ ሲቸግር ይሄዳል ከጊዜ ብዛት ይቀየራል። መልክን ውበትን በነበረበት አያገኙት። ግን ከፈለጉ በነበረበት ለማግኘት አምሳያ ልጅን ወልዶ መተካት የሚያክመ ብቻዬን ነበር መሄደው ምበረው እንዳሻኝ ያለ ሰው በቃ ከፍ ብያለሁ፣ ሰው አይደርስብኝም። ከንፍ ያለሁ ብቻዬን እንዳሻኝ ብበርም ግን ያለ ሰው አይሆንም። ለካ ያለ ሰው አያምርም፣ መብረሩም ማደጉ አይጠቅምም። በፊት እንዳሻኝ እበር ነበረ፣ አሁን በሰው እጅ ገባው ቀረ። አሁን ተሰማኝ ያሳለፍኩት ብቻዬን ያለ ሰው ያጠፋው፣ ሳስበው አሁን ከበደኝ። ለካ ሰው ነው የሚጠቅመኝ ሰው ሆኖ ማያዝ የለም፣ ይገጥማል ድንገት መታመን። ግን ከሰውም ሰው አለ የሚጠቅም እንደ ራስ ሆኖ የሚያስታመን። እንዳሻህ መብረር ከቻልክ ብረር፣ ሰውን እያስከተልክ ድንገት። መብረር ቢያቅት ሰው ነው የሚደርስልህ፣ እስክታገግም ድረስ የሚረዳ ዳግም እንድትበር የሚያክምህ። ያምረናል። ለብሰን አምሮብን ተዝናንተን አልፈናል፣ ግን እንደ አዲስ አሁንም ያምረናል። አይተነው ያለፈው ለብሰን ያለቀው በልተን የጠገብ ነው ደግሞ ያምረናል፣ ያምረናል እንደ አዲስ ሁሉም ነገር። ፍላጎቱ አያልቅም ወይ የሰው ነገር? ፍላጎቱ ብዙ መቼም ገደብ የለው፣ ያየውንም ያላየውንም ሁሉንም ነው የሚያምረው። ቢለብስ ቢያጌጥም፣ ቢበላ ቢጠጣም ፍላጎቱ አያልቅም በጣም ይገርማል። የሰው ልጅ ሐሳቡ፣ ፍላጎቱ ማብቂያው ምን ይሆን ገደቡ? ምንም ቢያደርግ መልሶ ያምረዋል። ፍላጎቱን ገድቦ ማን ያስቆመዋል? ሥራ ብዙ ግድ ነው ስራ ለመኖር ያኔ ነው ሕይወት የሚያምር። ብዙ ብዙ ሥራ አለ ሰው እንደ ተሰጦ የታደለ ዋና የመኖር መሰረት ሥራን ጠንክሮ መስራት። ሥራን ይስሩ፣ ሥራን ይፍጠሩ፣ ሕይወትን በደስታ እንዲኖሩ። ሥራን ይስሩ አይፍዘዙ፣ ሞልተዋል ሥራ ብዙ። ሞያ ያለው በሞያው ተሰጦ ያለው በተሰጦ በእውቀቱ ዕውቀት ያለው ሁሉም ይስራ እንደ ሙያው። ስራ ብዙ መቼ ጠፍቶ፣ ይስራ እንጂ ሰው በርትቶ ሰው ከኖረ ስራ ሰርቶ ይደሰታል ሁሉን አግኝቶ ሁሉም ነክቶ ካስተዋለ የሚሰራ ስራ ካለ ስራ ብዙ ብዙ አለ። እድል ብዙ ሰው አለ እድለኛ ድንገት የሚታደል ቻንሰኛ። እድል ቢሆንም ዕጣ ላደለው ነው የሚወጣ። ይሞክራል ሰው እድሉን የራሱ ዕጣ ፋንታውን። ሁሉም እድል ቢኖረውም መምጫው ቀን አያቀው። እድል በጊዜው ነው የሚወጣ፣ ሳያስቡት የሚደርስ ፋንታ እጣ። ድንገት ነው እድል የሚደርሰው ሰው አስቦ ሳይጠብቀው። እድል ሲገጥም ሳያስቡት፣ ልዩ ነው ደስታ ሲያገኙት። ሁሉም የራሱ እድል አለው፣ ድንገት ነው ሳያስበው የሚገጥመው። እድል ድንገት ሲመጣ እጣ ፋንታችን ሲወጣ፣ ደስታ ይዞ ነው የሚመጣ። እድላችን አሁን ይድረስ የሚያስደስተው የሚለው ደስ ምድራችን ከሌሎች ፕላኔት ለኛ የተመቸች ምድር፣ ለሰው ልጅ የተመረጠች። ምድራችንን አውበን እንንከባከባት፣ ሰላም በዓለም ላይ ይስፈንባት። ንጹሕ አየሯን አንበክላት፣ የሰው ልጅ በሙሉ ይፋቀርባት። መልካም ምድራችንን እንጠብቃል ከምንም በላይ። ሰላም ፍቅር በምድር ላይ ይኑር። ከሁሉም ፕላኔት የተመረጠች ምድር ለኛ የተመቸች፣ ያለሷ አይቆይ እስትንፋሳችን። እንንከባከባት እችን ምድራችን፣ መልካም አየሩ ውሃው ተገልጾ አያልቅም። ተፈጥሮ የምድር ስጦታ ብዙ ነው። ምስጋና ለፈጣሪያችን ይድረሰው፣ ሕይወት ያለው በሙሉ መኖሪያችን፣ ፈጣሪ የሰጠን ጸጋችን። ከምንም በላይ እንንከባከባት ምድራችን።